እንዴት ውላችኋል፣ ክቡራን ተመልካቾቻችን። አሁን እኩለ ቀን ስድስት ሰዓት ሆኗል። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ዜና ኢትዮጵያ ከመላው ኢትዮጵያ አሁን ተጀምሯል። መርጣችሁ ስለምትከታተሉን አብራችሁን ስለምትቆዩ አስቀድመን እናመሰግናለን። ዜና ኢትዮጵያ ከዚህ ከዋናው ስቱዲዮ የተሰናዱ ዘገባዎች እንዲሁም ደግሞ ሪፖርተሮቻችን በተለያዩ ጉዳዮች ላይ የተከታተሏቸውን ነጥቦች በቀጥታ መስመር ወደኛ እያሻገሩበት የሚቀጥሉበት ምዕራፎችን ያካተተ ነው። ጌታቸው ይግዛውና መታሰቢያ ደረጀ የዛሬውን የዜና ኢትዮጵያ መሰናዶ ወደ እናንተ እያሻገርን እንቀጥላለን። አርዕስተ ዜናዎቹ እናስቀድማለን። የጤናው ዘርፍ የሚነሱ ጥያቄዎችን ደረጃ በደረጃ ለመፍታት መንግስት እየሰራ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ኢትዮጵያም ተግባራዊ ባደረገችው የመሶብ የአንድ ማዕከል አገልግሎት የተገልጋዮች የእርካታ መጠን መጨመሩ ተገለጸ። ከውጪ አሜሪካ በኢራን የኒውክሌር ጣቢያዎች ላይ ውጤታማ ጥቃት መፈጸሟን አስታወቀች። የሚሉት የስድስት ሰዓት የዜና ኢትዮጵያ ቤት ጉዳዮቻችን ናቸው። ከዜና ኢትዮጵያ ጋር ቆይታ ስለምታደርጉ እናመሰግናለን። ያነሳንላችሁን ጉዳዮች ጨምሮ ሌሎች ሰፊ ጉዳዮችን እየዳሰስን ነው በያላችሁበት የምንዘልቀው ከዋናው ስቱዲዮ በተጨማሪ በተለያዩ ሁነቶች ላይ ባልደረቦቻችን ይገኛሉ። በቆይታችን ደግሞ በቀጥታ መስመር ላይ ተገኝተው ተጨማሪ ሀሳቦችን ወደ በኋላ ላይ ያጋሩናል። ወንደሰን አፈወርቅ ይታየኛል። ወንደሰን ጠቅላይ ሚኒስትር አብይ አህመድ ከሰሞኑ ከጤና ባለሙያዎች ጋር በተለያዩ ጉዳዮች ላይ ውይይት አድርገው ነበረ። በውይይቱ የተነሱ ዋና ዋና ጉዳዮች ምንድን ናቸው? በሚለው ላይ ከእሱ ጋር ቆይታ እናደርጋለን። በተመሳሳይ ሳምሶን በላይም በቀጥታ መስመራችን ላይ ነው የሚገኘው። የመሶብ የአንድ ማዕከል አገልግሎት የተገልጋዮች እርካታን የጨመረ ስለመሆኑ የተገለጸበት አንድ መድረክን እየተከታተለ ይገኛል ያገኛል የተነሱ አጠቃላይ ጉዳዮች ምንድን ናቸው? በሚለው ላይ በዜና ኢትዮጵያ ወደ በኋላ ከእኛ ጋር ቆይታ ያደርጋል። የኢትዮጵያ ቴሌቪዥንን መርጣችሁ ከዜና ኢትዮጵያ ጋር ስትዘልቁ የተመራረጡ የቢዝነስ ዘገባዎች እንዲሁም ስፖርታዊ ትኩስ መረጃዎችን ወደ እናንተም እያቀበል እንቀጥላለን። የቢዝነስ መረጃዎችን ወይንሸት ደጀኔ፣ የስፖርታዊ ዘገባዎችን ደግሞ ደግነት መኩሪያ ዋና ዋናዎቹን ቀደም ብለው ይነግሩናል። ተመልካቾች በዛሬው የዜና ኢትዮጵያ ቢዝነስ ሰዓታችን ወደ እናንተ ከምናደርሳቸው ጉዳዮች መካከል በአዲስ አበባ የሚገኙ የግል ትምህርት ቤቶች የክፍያ ጭማሪን የተመለከተ ዘገባ አለን። እንዲሁም የዕለት የውጭ ምንዛሪና ዓለም አቀፍ የግብይት መረጃዎችም አሉን። ወይንሸደጀኒን ካፍታ በኋላ መልሳለሁ። እስከዚያው ጥሩ ጊዜ ከዜና ኢትዮጵያ ጋር። በስፖርት ዘገባዎቻችን ደግሞ የኢትዮጵያ ፕሪምየር ሊግ የመጨረሻ ሳምንት ጨዋታዎች ትላንት መደረግ ጀምረዋል። ኢትዮጵያ ንግድ ባንክ ከኢትዮጵያ ቡና እንዲሁም ቅዱስ ጊዮርጊስ ከመቻል ያደረጓቸው የመጨረሻ ሳምንት ጨዋታዎች ትላንት ባቻ ውጤት ተጠናቀዋል። ዛሬ የሚደረጉ ጨዋታዎችንም እንመለከታለን። ወደ ጅማቅንተን የመላው ኢትዮጵያ ጨዋታዎችን እንዳሳለን። ከዛ ውጭ ከውጭ ደግሞ በዓለም የክለቦች ዋንጫ ትላንት የተደረጉ ጨዋታዎችን ውጤቶችና ዛሬ የሚደረጉትን እንመለከታለን። ደግነት መኩሪያ ነኝ። በኋላ ላይ እመለሳለን። በቀጥታ መስመር ላይ ተጨማሪ መረጃዎችን የሚያጋሩን ባልደረቦቻችን የተገኙባቸውን ሁነቶች በዜና ኢትዮጵያ ቀዳሚ እናደርጋለን። አብራችሁን ሁኑ። በጤናው ዘርፍ የሚነሱ ጥያቄዎችን ለመፍታት ጤናማ መንገድን መከተል እንደሚገባ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ከጤና ባለሙያዎች ጋር ተወያይተዋል። በጤናው ዘርፍ የሚነሱ የደሞዝ የጥቅማ ጥቅምና መሰል ጥያቄዎች የባለሙያዎቹ መሆኑን ያነሱት ጠቅላይ ሚኒስትሩ ይህ ጥያቄ ግን መጠለፉን ተናግረዋል። የዘርፉን ችግሮች ለመፍታት ጤናማ መንገድ መከተል ካልተቻለ ውጤት ማምጣት እንደማይቻልም ነው የገለጹት። በክልሎች የጤና ባለሙያዎች የቤት ባለቤት እንዲሆኑ እየተሰራ ስለመሆኑ ያነሱት ጠቅላይ ሚኒስትር አብይ አህመድ በቀጣይም በስፋት በዚሁ ጉዳይ ላይ እንደሚሰራም አንስተዋል። ይህንኑ ጉዳይ መነሻ አድርጎ ተጨማሪ ሀሳቦችን ሊያጋራን ባልደረባችን ወንደሰነ ፈወርቅ በቀጥታ መስመራችን ላይ ይገኛል። ወንደሰን እንዴቱ ለህል የጤና ባለሙያዎችን ጥያቄ በተመለከተ ጠቅላይ ሚኒስትር አብይ አህመድ በውይይቱ ወቅት ያነሷቸው ሀሳቦች ምንድን ናቸው? መልካም መታሰቢያ እንግዲህ እንደምናውቀው ከሰሞኑ ጠቅላይ ሚኒስትር አብይ አህመድ በተለያዩ ዘርፎች ከተሰማሩ ባለሙያዎች ጋር ቆይታ እያደረጉ ነው የሚገኙት ወይም ደግሞ ውይይት እያደረጉ ነው የሚገኙት። አሁን ደግሞ ከጤናው ዘርፍ ጋር ከተሰማሩ የጤና ባለሙያዎች ጋር እንዲሁ ቆይታ አድርገዋል እና የጤና ባለሙያዎች እንግዲህ የተለያዩ ጥያቄዎች አሉ፣ ከዚህ ቀደምም በተደጋጋሚ የሰማናቸው ከጠቅላይ ሚኒስትር አብይ አህመድ ጋርም በነበራቸው ቆይታ እነዚህ ሆኑ ጥያቄዎች እንዲሁ ለጠቅላይ ሚኒስትሩ አቅርበዋል ማለት ነው። በጥያቄያቸውም በተለይ ከጥቅማ ጥቅም ከቤት ጋር እንዲሁም ደግሞ ከሚከፈለን ደሞዝ አነስተኛ ነው። በዚህም ምክንያት የኑሮ ከብድናል የሚሉ አይነት ጥያቄዎችን የጤና ባለሙያዎች እንዲሁ በስፋት ያነሱበት መድረክ ነበር። ጠቅላይ ሚኒስትር አብይ አህመድም በተለይ የጤና ባለሙያዎችን ጥያቄ በተመለከተ በተለይ ሁሉም የህብረተሰብ ክፍል የጤና ባለሙያዎች በተለይ ሐኪሞች ከደሞዝ ጋር ተያይዞ የሚያነሱን ጥያቄ አብዛኛው የህብረተሰብ ክፍል የሚስማማበት ወይም ደግሞ የሚቀበሉ አይነት ጥያቄ ስለመሆኑ አንስቷል ለዛ ጥያቄ ላይ ጥያቄ የለንም ነገር ግን ጥያቄው የቀረበበት መንገድ ልክ አይደለም የሚል ነገር ነው ያነሱት ይህ መንገድ እንግዲህ በተለይ የጤና ባለሙያዎችን ችግር ከመፍታት ለመፍታት አያስችልም ነገር ግን ችግሮችን እያባባሰ የሚሄድ ነው የሚሆነው የተነሳበት መንገድ ብለዋል እንግዲህ በተለይ በፖለቲከኞች እንዲሁም ደግሞ በሌሎች የተለየ ፍላጎት ባላቸው አካላት ይህ የጤና ባለሙያዎች ጥያቄ ተጠልፏል የሚልም ነገር ነው ሲያነሱ የነበሩት እንዳጠቃላይ እንግዲህ በጤና ባለሙያ ባለሙያዎች የቀረበውን ጥያቄ በሶስት መንገድ እንደሚመለከቱት ነው ጠቅላይ ሚኒስትሩ ያነሱት። በቀዳሚነት በተለይ ደግሞ ጥያቄውን ያነሱት 24 ሰዓት የሚደክሙ ለጤናው ዘርፍ የተለያዩ አስተዋጽኦ የሚያበረክቱ ሐኪሞች ጤናማ የሚባሉ ሐኪሞች ያቀረቡት ሀሳብ ነው። እነዚህ ሐኪሞች እንግዲህ ኑሮ ከብዶናል ጥያቄዎቻችንን መንግስት መመለስ አለብን በሚል በቅንነት ነው እኒህን ጥያቄዎች ያነሱት የሚል ሀሳብን አንስተዋል ጠቅላይ ሚኒስትሩ በሁለተኛነት ደግሞ በተለይ ደግሞ የፖለቲከኛ ው መስክ የከሰሩ ሲሉ የጠሯቸው አካላት አሉ። እነዚህ አካላት እንግዲህ የጤና ባለሙያዎች ጥያቄ ጠምዝዘው ለራሳቸው የፖለቲካ መጠቀሚያ ለማድረግ የሞከሩ እንደሆኑ ነው ሲያነሱ የነበሩት በሶስተኛ ደረጃ ደግሞ ጋውን የለበሱ ፖለቲከኞች ብለዋቸዋል፣ አለሳቸው ወይም ደግሞ ፖለቲከኛ የሆኑ ሐኪሞች ሲሉ ያነሷቸው አሉና፣ እነዚህ ወገኖች በተለይ ደግሞ ጋውን የለበሱ ናቸው። ነገር ግን የተለየ ፖለቲካ ፍላጎትን ለማራመድ ፍላጎት ያላቸው ስለመሆናቸው ነው እንዲሁ ያነሱትና ጠቀላ አድርገው በዚህ መልኩ አንስተዋል። የጤና ባለሙያዎች ጥያቄ የቀረበበት መንገድ ነው እንጂ ጥያቄያቸውን ተቀባይነት ያለው ስለመሆኑ ነው ያነሱት። እንግዲህ በአጠቃላይ በተለይ ደግሞ ቅድም እንዳልኩት የጤና ባለሙያዎች የተለያዩ ጥያቄዎች አሏቸው። ከነዚህ መካከል አንደኛው ከቤት ጋር ተያይዞ የሚነሳው ጥያቄ ነው እና አቅማችን የሚከፈለን ነገር አነስተኛ በመሆኑ መንግስት የተለየ ትኩረት ሰጥቶ ሊሰራ ይገባል የሚልን ነገር ሲያነሱ ነበር። ጠቅላይ ሚኒስትር አብይ አህመድም እንግዲህ ይህንን ጥያቄ ለመመለስ የተለያዩ ስራዎች የተሰሩ እንደሆነ ነው ያነሱት። ከክልሎች ጋር በተለይ ውይይት መደረጉን፣ እነዚህ ጥያቄዎች እንዲመለሱ ውይይት መደረጉን፣ አንዳንድ ክልሎች ጋርም ምላሽ የመስጠት ስራዎች እንደተሰሩ ነው እሳቸው ያነሱት። ደግሞ ይህንን ጥያቄ ለመመለስ ሙከራ እየተደረገ እንደሆነ አንስተዋል። በአዲስ አበባ ከተማ ደረጃም የተጀመሩ ነገሮች እንዳሉ ነው እንግዲህ ጠቅላይ ሚኒስትር አብይ አህመድ ለጤና ባለሙያዎች በሰጧቸው ምላሾች ያረጋገጡት ማለት ነው። እንግዲህ በአጠቃላይ በተለይ ደግሞ የጤና ባለሙያዎች ጥያቄያቸውን በአግባቡ ማቅረብ አለባቸው የሚልን ነገር ሲያነሱ ነበር። ከዛ ውጪ መንግስት በተለያየ መልኩ ጥያቄዎቻቸውን እየተመለከተ ለመመለስም እየተሞከረ እንደሆነ ነው ያነሱት በጤናው ዘርፍ በተለይ ለውጥ ከመጣበት ጊዜ ጀምሮ የመንግስት ለውጥ ከመጣበት ጊዜ ጀምሮ ለአመታት የቆዩ ፖሊሲዎችን ከማሻሻል ጀምሮ የተለያዩ ስራዎች ሲሰሩ እንደነበር አንስቷል ጠቅላይ ሚኒስትሩ። ስለዚህ በጋራ መስራት አለብን የሚልን ነገር ነው እንግዲህ በስተመጨረሻም ለጤና ባለሙያዎቹ ያስተላለፉት። ወንድወሰን፣ ስለ መረጃዎቹ እናመሰግናለን። መልካም ጊዜ የገበታ ለሸገርና የገበታ ለሀገር ፕሮጀክቶች ከለውጥ ወዲህ የተሰሩ የቱሪስት መዳረሻዎች ናቸው። የገበታ ለሸገር ፕሮጀክቶች በአመት ከሶስት መቶ ሚሊዮን ብር በላይ ገቢ እያስገኙም ይገኛሉ። የገበታ ለሀገር ፕሮጀክቶችም ገጠራማ አካባቢዎች ላይ ደረጃቸውን የጠበቁ ሆቴሎች እንዲከፈቱ እድል የፈጠሩ ናቸው። መቅደላዊ ደረጀ። ኢትዮጵያ ያሏትን ጸጋዎች በማልማት በቱሪዝም ዘርፍ የሚታይ ውጤት እያስመዘገበች ትገኛለች። ከለውጥ ወዲህ ደግሞ በርካታ የቱሪስት መዳረሻዎች ተሰርተዋል። በገበታ ለሸገርና በገበታ ለሀገር የተሰሩ የቱሪስት መዳረሻዎች ተጠቃሽ ናቸው። በገበታ ለሸገር የመጀመሪያው የገበታ ፕሮጀክት ሲሆን ከባለ ሀብቶችና ከተለያዩ ተቋማት በተሰበሰበ ገንዘብ ፕሮጀክቱ እውን ሆኗል። እንጦጦ ፓርክ፣ ወዳጅነት ፓርክ አንድና ወዳጅነት ፓርክ ሁለት በገበታ ለሸገር ብርሃን የተሰጠባቸው አካባቢዎች ናቸው። እኚህ የገበታ ለሸገር ፕሮጀክቶች ከአፈጻጸም አንጻር ብንመለከት በታቀደላቸው ጊዜ መሰረት ከአንድ ዓመት ተኩል እስከ ሁለት ዓመት ጊዜ ውስጥ የተጠናቀቁ ናቸው። እንጦጦ ፓርክ፣ ወዳጅነት ፓርክ አንድ እና ወዳጅነት ፓርክ ሁለት በዓመት ከ4.7 ሚሊዮን በላይ ጎብኚ ይጎበኛቸዋል። የገበታ ለሸገር ፕሮጀክቶች በተለይ ደግሞ የከተማ ቱሪዝምን ከፍ አድርገዋል። ሌላው ደግሞ ለትንሽ ሰዓት ኢትዮጵያ ውስጥ የሚቆይ የውጭ ሀገር ዜጋ በአዲስ አበባ ቆይታው የሚጎበኛቸው ስፍራዎችም ሆነዋል። የገበታ ለሸገር ፕሮጀክቶች በአመት ከሶስት መቶ ሚሊዮን ብር በላይ ገቢንም እያስገኙ ይገኛሉ። በገበታ ለሀገር ከተሰሩት ውስጥ ብንመለከት ደግሞ በጣና ሀይቅ ምዕራባዊ ዳርቻ የሚገኘው ጎርጎራ አንዱ ነው። ከአምስት መቶ ዓመት በፊት አጼ ሱስኒዮስ የነበሩበት ቤተ መንግስት ነው። ጎርጎራ ከጎንደር በምዕራብ 63 ኪሎ ሜትር ከጣና ሐይቅ ደግሞ 78 ኪሎ ሜትር በጣና ዳርቻ የምትገኝ ጥንታዊና ታሪካዊ የባህር ዳርቻ ናት። በ24ተኛው የዓለም ቱሪዝም ጉባኤ ምርጥ የቱሪዝም መንደር ሆኖ የተመረጠው ወንጪ ሐይቅም የገበታ ለሀገር ፕሮጀክት አካል ነው። ወንጪ ሐይቅ ከአዲስ አበባ በ160 ኪሎ ሜትር ርቀት በደቡብ ምዕራብ ሸዋ ይገኛል። ሌላኛው ሀላላ ኬላ ነው። ሀላላ ኬላ በደቡብ ምዕራብ ኢትዮጵያ ክልል ይገኛል። ከአራት መቶ ዓመታት በፊት በዳውሮ ስመጥር ንጉሥ ካዎ ሃላላ የሥልጣን ዘመንን አስተሳስቧል። የኮይሻ ፕሮጀክት አካል የሆነው ሀላላኬላ ታሪካዊና ባህላዊ ሙዚየሞችን አካቷል። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ከኮንታ እስከ ዳውሮ ዞን የተዘረጋ ነው። የጨበራ ጩርጩራ ብሔራዊ ፓርክ ከአዲስ አበባ በ450 ኪሎ ሜትር ርቀት ላይ የሚገኘው ፓርኩ የአፍሪካ ዞኖች ብርቅዬ የአዕዋፋትና አሳ ዝርያዎች፣ ፍል ውሃዎች፣ ፏፏቴዎችና ዋሻዎችን እና ሌሎች የተፈጥሮ ጸጋዎችን የተቻለ የመስህብ ስፍራም ነው። የመካከለኛ ኦሞ ሸለቆ አረንጓዴማው ጌጥ ጨበራ ጩርጩራ ወደ ሃምሳ የሚጠጉ ከትናንሽ እስከ ትላልቅ ወንዞች መነሻ የሆነ ብዝሃ ህይወትን የለበሰ ተፈጥሯዊ ጸጋ ነው። የገበታ ለሀገር ፕሮጀክት የሀገር ውስጥ ጎብኚን ፍላጎት አሳድጓል። ከማረፊያ አኳያ እንኳን ብንመለከት ገጠራማ ቦታዎች ላይ ደረጃቸውን የጠበቁ ሆቴሎች አቅርቦትን ከፍ አድርጓል። በገበታ ለሸገርም ሆነ በገበታ ለሀገር የተሰሩ ፕሮጀክቶች በግንባታቸው ወቅት በሺዎች ለሚቆጠሩ ሰዎች የስራ እድልም ፈጥረዋል። ለተጓዳኝ አገልግሎት አቅራቢዎችም መነቃቃትም ፈጥሯል። በሶስተኛው ዙር የገበታ ለትውልድ ፕሮጀክት በአፋር ሶማሌ፣ በደቡብ ምዕራብ ጅማ፣ አማራ ክልል ሐይቅ ትግራይ ገረአልታና አርባ ምንጭ ላይ እየተገነቡ ይገኛሉ። እነዚህ የቱሪስት መዳረሻዎች ሲጠናቀቁ ለጭስ አልባው ኢንዱስትሪ ተጨማሪ አቅምን ይፈጥራሉ። ዜናዎቻችን እንደ እንደቀጠሉ ናቸው። የአካባቢ ጸጋዎችን በመጠቀም ችግር ፈቺና ወጪ ቆጣቢ የፈጠራ ሀሳቦች ወደ ተጨባጭ ምርትና አገልግሎት እየተሸጋገሩ ይገኛሉ። በባህር ዳር ዩኒቨርሲቲ የኬሚካል ምህንድስና ተመራቂ ተማሪ የሆነችው እጹብ ድንቅ ቦሩ በተቋሙ የምርምር የቢዝነስ ኢንኩቤሽንና ስራ ፈጠራ ማዕከል ባገኘችው የእውቀትና የግብአት ድጋፍ ለቀለም ዝግጅት የሚያግዝ ባይንደር ከተፈጥሮ ግብአት እንዳዘጋጀች ትናገራለች። ሪፖርተራችን ተስፋውን ደስታ ከተማሪ እጹብ ድንቅ ጋር ቆይታ አድርጎ ነበረ። ተሞክረዋን ከራሷ አንደ በት እንከታተል ድንቅ ቦሩ እባላለሁ። በባህር ዳር ዩኒቨርሲቲ የኬሚካል ምህንድስና ተማሪ ነኝ እና የኛ ስታርታፕ አፍሪቶፕ ኢኮ ፔንት ባይንደር ይባላል። ምንድን ነው የሰራነው? በዋነኝነት የቀለም ግብዓት የሆነውን ባይንደር ወይም ደግሞ በስራ ስሙ ኮፖሊመር የተሰኘውን የቀለም ግብዓት የሰራነው እና ይህን ነገር ለመስራት ያነሳሳን ምንድን ነው፣ እኛ አራተኛ ዓመት ተማሪዎች ሆነን የተግባር ልምምድ ወይም ኢንተርንሺፕ ፕሮግራም እንወጣለን እና ሰው ያን ጊዜ እኔ ቀለም ፋብሪካ ነበረ የወጣሁት። ሰው ቀለም ፋብሪካ በወጣሁበት ሰዓት እዛ ኢንተርንሺፕ ሳካሄድ አካሄድ ያየኋቸው ጋፖች ነበሩ ምንድን ነው። ከነዛም ጋፖች ደግሞ በጣም በትልቅ የሚታየው ጋፕ የጥሬ እቃ አቅርቦት ችግር ነበረ። ከነዛም ውስጥ ደግሞ የባይንደር ወይም ኮፖሊመር የምንለው ግብዓት ከፍተኛ የአቅርቦት ችግር እንዳለበት እዛ ከሚሰሩ ሰዎች ማወቅች ያለው ማለት ነው። ስለዚህ ይሄ ግባት ምንድን ነው የሚል ኩሪዮሲቲ አደረብኝ ማለት ነው እኔ ላይ እና ማጥናት ጀመርን። ከጓደኞች ጋር ሆነን እንዴት መስራት እንችላለን፣ ይሄን ባይንደር እንዴት ሀገር ውስጥ ባለ ነገር ማምረት እንችላለን የሚለውን ስናጠና እኛ ቴክኒካሊ የሆኑ ነገሮችን ስናይ ይሄ ባይንደር የሚባለው ነገር ቤዚካሊ የማጣበቅ ፕሮፐርቲ ያለው ነው። ምንድነው? የሚያደርገው ቀለም ውስጥ የሚገቡ እያንዳንዱን ግብአቶች አያይዞ ቀለሙ ቀለም ሆኖ እንዲወጣ ይሄ ፊልም ፎርሜሽን ይላል። ይሄ ቴክኒካል እንትኑን እንደዛ ፊልም እንዲሰራ ወይም ደግሞ አሁን ይሄንን ስታዩት ይሄ ቀለም ነው አይደለ? ሶ ይሄ ቀለም እንደዚህ ሆኖ ቀለም እንዲሆን እንደዚህ እንዲፈስ ማለት ነው። እንደዛ የሚያደርግ ግብአት ነው። ሶ ምንድነው? እንደዚህ እንዲሆን የሚያደርገው ምንድነው? የማጣበቅ አቅሙ ነው። ውስጥ ላይ የሚሰሩበትን ነገሮች አንድ ላይ አያይዞ መሄድ ነው ነገሩ። ስለዚህ ምን አለ አካባቢያችን ውስጥ ምን አለ እንደዚህ አይነት ፕሮፐርቲ ያለውን ነገር ብለን ማጥናት ጀመርን። ስለዚህ ስናጠና ብዙ አይነት እጽዋቶች አሉ እንደዚህ አይነት ፕሮፐርቲ ያላቸው። ሶ እነሱን ኢንቨስቲጌት ማድረግ ጀመርን ማለት ነው። ሳይንቲፊካሊ የሆኑ ብዙ ሊትሬቸሮችን ማንበብ ጀመርን። ሶ በዛ ሂደት ውስጥ እኛ ይሆናል ብለን ያሰብነውን ፕላንት አገኘን። ስለዚህ ያንን ፕላንት ማጥናት ጀመርን እና ቴስት አድርገን ስናየው የመሆን ፕሮፐርቲ ያለው ማለት ነው። ሶ ቀጥታ ላቡን በደንብ መስራት ጀመርን። ስድስት ወር ያህል በደንብ ሰርተንበታል። ስድስት ወር ያህል ከሰራንበት በኋላ የመጀመሪያ ሙከራችንን አርዲ ቀለም ፋብሪካ ሄደን አደረግን ማለት ነው የምታዩትን አይነት በጣም ብቁ የሆነ ቀለም መስራት ችለናል ማለት ነው። በዛ ሂደት ውስጥ ስታርታፖችን አፕት የማድረጉ ነገር እንዲወጡ የማድረጉ ነገር አሁን ላይ ጥሩ ነው ብዬ እኔ አስባለሁ። እኛ አሁን መጀመሪያ ስንጀምርም የተነሳ ነው እዚሁ ነው፣ እዚህ ባህር ዳር ዩኒቨርሲቲ ቢቴክ ቢዝነስ ኢንኩቤሽን ቴክኖ ኢንተርፕረነርሺፕ ሴንተር ማለት ነው። አሁን ያለንበት ደረጃ ምንድነው? ፋብሪካዎች የራሳቸውን ፊድባክ ሰጥተውናል አይተው። ስለዚህ በዛ ፊድባክ መሰረት እኛ ፕሮዳክቱን ሪፋይን ማድረግ እነሱ የሰጡንን እኛ ያላየናቸውን ጋፖች መምላት በቴክኒካሊ የሆኑ ነገሮችን እነሱን ነገሮችን እያስተካከል ይፋን እያደረግን መሄድ ነው። ከኛ እንትን የሚለው ማለት ነው። እሱ ነው እየሰራን ያለ ነው ቤዚካሊ። ከዛ በመቀጠል ደግሞ የሚመለከታቸው ሰዎች ይኖራሉና የመንግስት አካላት ማለት ነው። በተለይም አሁን ፕላንቱን እኛ ካለበት ቦታ እየፈለግን እንደዚህ ሳይሆን የራሱ ቦታ ኖሮት ፕላንቱ ተተክሎ በቃ ለዚህ ፐርፐስ ለባይንደር ፐርፐስ ተብሎ የራሱ መሬት ያስፈልገዋል። ሶ በዛም በኩል ደግሞ የሚመለከታቸው አካላት ጋር እያወራን ነው የምንገኘው። ወደ ሪፖርተሮቻችን የቀጥታ መረጃዎች አሁን ደግሞ መለስ እንላለን። ኢትዮጵያ ተግባራዊ ባደረገችው የመሶብ የአንድ ማዕከል አገልግሎት የተገልጋዮች የእርካታ መጠን በከፍተኛ ሁኔታ ማደጉ ተገለጸ። በአፍሪካ ሕብረት መሰብሰቢያ አዳራሽ እየተካሄደ የሚገኘው አስረኛው የአፍሪካ የመንግስት አገልግሎት አስተዳደር ጉባኤ በኢትዮጵያ የመንግስት አስተዳደር ስራን በማሻሻል ረገድ ሰፊ ስራዎች እየተሰሩበት መሆኑም ተገልጿል። ጉባኤው ዛሬ ይጠናቀቃል። መድረኩን እየተከታተለ የሚገኘው ደግሞ ባልደረባችን ሳምሶን በላይ ነው። ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ይገኛል። ሳምሶን እንደምን ውለሃል? ባለፉት ሶስት ቀናት የነበሩ ውይይቶች የትኩረት አቅጣጫ ምን ነበረ? በዚህ ጉባኤ ኢትዮጵያ የነበራት ሚናስ እንዴት ይገለጻል? እጅግ አርጌ አመሰግናለሁ። እንግዲህ አሁን የሚገኘው ቀደም ሲል እንደገለጻችሁት በአፍሪካ ህብረት አዳራሽ ነው። እንግዲህ በዚህ በአፍሪካ ህብረት አስረኛው የአፍሪካ የመንግስት አስተዳደር ጉባኤ እየተካሄደ ነው የሚገኘው። እንግዲህ ጉባኤው የተጀመረው ባሳለፍነው ቅዳሜ በሰኔ 14/2017 ዓ.ም የተጀመረ ሲሆን ለሶስት ቀናት እንግዲህ ተካሂዶ በዛሬው እለት መዝጊያው ነው የሚያደርገው። እንግዲህ ጉባኤው በዋነኝነት መሪ ቃል አድርጎ የተነሳው የሲቪል ሰርቪስ ተቋማትን ቅልጥፍናና ጽናት በማሳደግ በታሪክ አጋጣሚ የተፈጠሩ የአገልግሎት ክፍተቶችን ማሻሻል በሚል መሪ ሐሳብ ነው። እንግዲህ በዚህ ጉባኤ ላይ ከተለያዩ የአፍሪካ ሀገራት እንዲሁም ከሌሎች ዓለም ሀገራት የተውጣጡ ከፍተኛ የስራ ኃላፊዎች ተገኝቷል። በዚህ መድረክ ላይ በአፍሪካ የመንግስት አስተዳደር ስርዓት ላይ ያሉ ክፍተቶች፣ ችግሮች ምንድናቸው? ምን አይነት መፍትያ አቅጣጫ ሊሰጣቸው ይገባል የሚሉ ሀሳቦችም ተነስተውባቸዋል። እንግዲህ በዚሁ ረገድ ኢትዮጵያም የመንግስት አስተዳደርን ከማሻሻል ከማጽናት አንጻር የሰራቻቸውን በርካታ ስራዎች በዚህ በመድረኩ ይፋ አድርጋለች። እንግዲህ በኢትዮጵያ ከተሰሩ ስራዎች መካከል የመሶብ የአንድ ማዕከል አገልግሎት ተጠቃሽ ተደርጎ በዚህ እንደተሞክሮ በዚህ መድረክ ላይ የተገለጸ ነው። እንግዲህ ከዚሁ ጋር በተገናኘ ኢትዮጵያ በ23 ተቋማት የመሶብ ያንድ ማዕከል አገልግሎትን ይፋ በማድረግ ህዝብና መንግስት መካከል ያለውን የአገልግሎት ክፍተትን በማጠናከርና የተሻለ በማድረግ አንጻር ሰፊ እንቅስቃሴ ተደርጎ ውጤት መገኘቱን ገልጿሉ። እንግዲህ በዚህም የተነሳ የተገልጋዮች የእርካታ ወይንም የሳቲስፋክሽን ሬት የሚባለውን ወደ 92 ከመቶ ማድረስ እንደተቻለ ተገልጿል። እንግዲህ የመንግስት አስተዳደር በኢትዮጵያ ውስጥ ከቅርብ ጊዜ ወዲህ በትኩረት እየተሰራበት መሆኑ እንግዲህ በዚሁ መድረክ ላይ ተገልጿል። ይህንንም እንቅስቃሴ ድጋፍ እያደረገ የሚገኘው እንግዲህ የአዘርባጃን መንግስት ነው። ከአዘርባጃን መንግስት ጋር በጋራ በመሆን በርካታ የመንግስት አስተዳደር ክፍተቶችን ለመሙላት እንቅስቃሴ እየተደረገ በዚህም ውጤት እየተገኘ መሆኑን ገልጿል። እንግዲህ ይህንንም ተሞክሮ መነሻ በማድረግ በሌሎች የኢትዮጵያ ክፍሎችም ለማስፋት እቅድ መያዙን በዚሁ መድረክ ላይ ሰምተናል። እንግዲህ የፊታችን መስከረም ወይንም በፈረንጆቹ ሴፕቴምበር በሚባለው ወቅት ላይ ሌሎችም የሀገሪቱ ክፍሎች ላይ ይሄ የአንድ ማዕከል ወይንም የመሶብ አገልግሎት ይፋ እንደሚደረግ ተገልጿል ይህ የመሶብ አገልግሎት ይፋ በመደረጉ እንግዲህ ትልቁ ነገር የመክፈቻ ስነስርዓቱም ላይ የኢፌድሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ እንደገለጹት አገልግሎት አሰጣጥ ማለት በመንግስትና በህዝብ መካከል ያለ ትልቅ ድልድይና በህዝብና በመንግስት መካከል መተማመንን የሚፈጥር ጉዳይ እንደሆነ ገልጿሉ ስለዚህ ከዚህ ጋር በተገናኘ በመንግስትና በህዝብ መሀል የተናበበ ስርዓት እንዲኖር ከማድረግ አንጻር መደረግ ያለበት እንግዲህ አገልግሎት አሰጣጥን ማሻሻል ነው የሚል ሀሳብ አንስተው ነበር ነበርና በዚህ ረገድም ሙስናን የመከላከል እድል ይኖረዋል። ሁሉም የመንግስት አካል ለህዝብ የሚሰጠውን ኃላፊነት በተሞላበት ስሜት እንዲሆን ማድረግ ተችሏል። ከዛ ባሻገር ደግሞ እንደዚሁም ቅልጥፍና ያለው ከቅልጥፍና ባሻገር የተገለሉ የሚባሉ ሰዎችን ሁሉንም እኩል በፍትሐዊነት አገልግሎት የሚያገኙበትን እድል የፈጠረ መሆኑን ተገልጿል። እንግዲህ አሁንም ጉባኤው ውስጥ እየተከናወነ ነው የሚገኘው። ተመልካቾቻችን ጉባኤው የመዝጊያ ስነ ስርዓቱ እንግዲህ ከሰዓት እንደሚከናወን መረጃዎች አሉ። ቀጣይ ዘገባዎችን ደግሞ በምሽት ተገናኝተን በድጋሚ የምንነግራቸው ይሆናል። ሳምሶን፣ ላደረስክን መረጃ ከልብ እናመሰግናለን። መልካም ቀን። ዓለም በከፍተኛ የገበያ ውድድር ውስጥ ትገኛለች። ይህን ውድድር በአሸናፊነት ለመውጣት ደግሞ የገበያ መረጃ ቀዳሚው ድርሻ ይወስዳል። ለዚህም ነው በተለያየ መልኩ የሚወጡ የኢኮኖሚ መረጃዎችን የምከታተለውና በጥንቃቄ የምተነትነው። በሀገር በቀል የኢኮኖሚ ማሻሻያ ኢትዮጵያ የምትከተለው የኢኮኖሚ አቅጣጫ ምን ጉዳዮች ይዟል? ዘመዴነ ንጋቱ ነኝ። በየሳምንቱ በኢቲቪ ቢዝነስ ይጠብቁን። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። አሁን ደግሞ ወደ ውጭ አጫጭር ዘገባዎቻችን እናልፋለን። አሜሪካ በኢራን የኒውክሌር ጣቢያዎች ላይ ውጤታማ ጥቃት መፈጸሟን አስታወቀች። ኢራን የአሜሪካን ድርጊት የተባበሩት መንግስታትን ሕግ የጣሰ ነው ብላለች። አሜሪካ በኒውክለር ጣቢያዎቹ ላይ ጥቃት የፈጸመችው በሰን ቢ ቱ ምሽግ ደርማሽ ቦምቦች መሆኑን የመከላከያ ሚኒስትሩ ፒት ሄግሴት ገልጸዋል። እየሆነ ያለው ነገር እንዳሳሰባቸው የገለጹት የተባበሩት መንግስታት ድርጅት ዋና ጸሐፊ ያለመግባባቱ በውይይት እንዲፈታም ጥሪ አቅርበዋል። ሩሲያና ቻይናን ጨምሮ የተለያዩ ሀገራት የአሜሪካን ድርጊት ስለማውገዛቸው የዘገበው ኤፍፒ ነው። በሌላ ዜና ዓለም አቀፉ የኒውክሌር ጦር መሳሪያዎች ቁጥጥርና ማስወገድ ተቋም አይካን አሜሪካ በኢራን የኒውክሌር ማብላያ ጣቢያዎች ላይ የወሰደችውን ወታደራዊ እርምጃ ውግዟል። ተቋሙ እርምጃው ህገወጥ ነው ያለ ሲሆን ግጭቱን ለማብረድ ከወታደራዊ እርምጃ ይልቅ ዲፕሎማሲያዊ መንገድን መጠቀም ይገባል ብሏል። የዓለም አቀፉ የኒውክሌር መሳሪያዎች ቁጥጥርና ማስወገድ ተቋም ዳይሬክተር መሊሳ ፓርክ እንደዚህ አይነት ድርጊቶች ተቋማቸው ዓለም በኒውክሌር እንዳትበከል ለሚደረገው ጥረት እንቅፋት ነው ብለዋል። ከዚህ የበለጠ ጉዳት እንዳይደርስ መንግስታት በትብብር መስራት እንዳለባቸው መግለጻቸውን ቲአርቲ ዘግቧል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አመታዊ ጉባኤ ከነገ ጀምሮ በሄግ ይካሄዳል። በጉባኤው ላይ ዋነኛ አጀንዳ የሚሆነው አሁን አሁን ሀገራት ለጦር ኃይላቸው የሚመድቡት ከፍተኛ በጀት መሆኑም ተገልጿል። ሌላው አጀንዳ በመካከለኛው ምስራቅ እየተካሄደ ያለው ግጭት ነው። ጉባኤው ከመካሄዱ በፊት በመቶች የሚቆጠሩ ሰዎች በኔዘርላንድ በተቋሙ በር ላይ ኔቶ በጋዛ ና ኢራን እየተካሄደ ያለውን ግጭት ለማስቆም ሚናውን እንዲወጣ በሰላማዊ መንገድ ተጠይቋል። በጉባኤው ላይ 32 የኔቶ አባል ሀገራት እንደሚሳተፉበት የዘገበው አልጀዚራ ነው። ዜና ኢትዮጵያ እንደቀጠለ ነው። ተመልካቾቻችን ቀጣይ ደቂቃዎችን ደግሞ የቢዝነስና ስፖርት ዘገባዎች ይረከባሉ። ወይንሸት ደጀኔና ደግነት መኩሪያ እየጠበቋችሁ ነው። ከእኛ ጋር ካፍታ በኋላ ዳግም እንገናኛለን።